ሰላም ጤና ይስጥልን የተከበራችሁና የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን ህዳር 6 ቀን 2018 ዓ ም የጣና ቴሌቪዥን ዜናችንን ይዘን ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጠየቅን የሳቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ሰራዊት አዛዦች በውጊያ ማለ እርምጃ ተወስዶባችኋል። ይህ የሆነው በወሎ ቤት አማራ ምድር ነው። በጎጃም ቀጠና ደግሞ ትናንት የፋ ሱዳን ነው። ብርቱ ምት ያስደነገጠው የብልጽግናው ሰራዊት በንጹሃን ላይ የተለመደ ግፍ በመፈጸም የጦር ወንጀለኛነቱን አሳይቷል። በጎንደር ቀጠና ቋራ፣ መተማ ማውራጃዎችን የሚመለከቱ መረጃዎች ተሰናድተዋል። ግርግር ለሌባ ያመቻል እንዲሉ በአማራ ህዝብ ላይ የተከፈተው የዘር ማጥፋት ጦርነት ለሌባና ለዘራፊ በር ከፍቶለታል። ገቢያውንም አድርቶለታል። የአማራ ህዝብ ግን በሁለት በኩል የሚደርስበት ግፍና ስቃይ ከብዶበታል። በጎንደርና በባህር ዳር ዙሪያ የተፈጸሙ እገታዎችን አስመልክቶ የደረሰንን መረጃ በዜናችን ተሰናድቷል። ሀይማኖትና መከራን በጅምላና በችርቻሮ የሚያከፋፍለው ኦህዴድ ብልጽግና አሩሴ ላይ ለፈጸመው ሃይማኖት ተኮር ጥቃት አጀንዳ ማስቀየሪያ ሸኔን ወለጋ ላይ ድባቅ መታሁት የሚል የሐሰት ዜናውን እያሰራጨ ነው። የወለጋውን አሁናዊ ሁኔታና የኦህዴድ ብልጽግናን ውሸት በዜናችን ዳሰነዋል። ይደምጣል። ክቡራትና ክቡራን፣ እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው ዜናችን። ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ሁለት የጦር አዛዦችን እርምጃ ወስጄባቸዋለሁ፣ ፋኖ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝ ከገረገር እስከ ጋሸና እየሸፈነ ከፍተኛ ተጋድሎ ማድረጉን በዙ የደጋው መብረቅ ኮር የሚዲያና ኮሚኒኬሽን ገለጸ። በዚያው ደግሞ ግንባርም ሁለት የብልጽግና ሰራዊት አዛዦች እርምጃ እንደተወሰደባቸው የኮሩ ቃል አቀባይ አስታውቋል። የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው ትናንት ከቀትር በታች ጀምሮ እስከ ምሽት አንድ ሰዓት ድረስ የዘለቀ ውጊያ መካሄዱን ገልጾ ከብልጽግናው ሰራዊት ጋር ብርቱ ተጋድሎ በማድረግ ከጋሸና በቅርብ ርቀት ከምትገኘው ከወቄት እስከ ፍላቂት ባለው ቀጠና በተ በተደረገው አውደ ውጊያ በርካታ ያገዛዙ ኃይል እርምጃ ተወስዶበታል ብሏል። በደጋው መብረቅ ኮር ያንሻ ሰሂድ ክፍለ ጦር በብልጽግናው ሰራዊት ላይ ባደረሰችው የተጠና የደፈጣ ጥቃት ቁጥሩ ያልታወቀ የብልጽግናው ሰራዊት ሙትና ቁስለኛ ከመሆኑን ባሻገር ሁለት የባዲኑ አድማ ብተና ከፍተኛ አመራሮች በዚሁ አውደ ውጊያ እርምጃ ተወስዶባቸዋል። የሚዲያና ኮሚኒኬሽን ክፍሉ ለጣና ቴሌቭዥን በላከው መረጃ እንዳስታወቀው ከወቄታ እስከ ገረገራ በተደረገው ብርቱ ተጋድሎ የብልጽግናው ሰራዊት ስምንት ፓትሮል ሞትና ቁስለኛ ጭኖ በሁለት አቅጣጫ መሸሹን አስታውቋል። እርምጃ ከተወሰደባቸው የባዲና ድመብተን አመራሮች መካከልም በአካባቢው ስምሪት ከወሰዱ አንድ ምክትል አዛዥና ሌላ ከፍተኛ አመራር መሆናቸውን የደገው መብረኮር ቃል አቀባይ ክፍል አስታውቋል። ቡሬ ላይ ንጹሃን ተጨፈጨፉ። ትናንት በፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊት ሌሊቱን የተቋም ጥበቃ ሰራተኛን ጨምሮ አምስት ንጹሃንን በግፍ መግደሉን የአማራ ፋኖ ቢሮው ኃይል አፄ ቴዎድሮስ የሚዲያና ኮሚኒኬሽን ክፍል አስታወቀም። በሌሊት የተቀናጀ ዘመቻን አዲስ የውጊያ ስልት አድርጎ የከፈተው የብልጽግናው ሰራዊት በተደጋጋሚ ወደ ፋኖ ካምፕ ዘልቆ ለመግባት ያደርገው ሙከራ በፋኖ ጸረ ማጥቃት እየተደረገበት በመሆኑ ያቀደውን ዘመቻ ማሳካት አልቻለም። የፋኖ የበረታ ክንድ እቅዱን ያከሸፈበት የብልጽግናው ሰራዊት ንጹ በአል ላይ ግፍ በመፈጸም በቀሉን እያወራረደ ቀጥሏል። ከቀናት በፊት በምስራቅ ጎጃም ዞን መርጦለማርያም እና ሸበልበረንታ አውራጃዎች እንዲሁም በምዕራብ ጎጃም ዞን ቡሬ ከተማ አቅራቢያ በሌሊት ለአፈና የወጣው የብልጽግናው ሰራዊት በፋኖ እርምጃ እንደተወሰደበት መዘገባችን ይታወሳል። ዛሬም በዚሁ በምዕራብ ጎጃም ዞን በሌሊት ከቡሬ ከተማ የወጣው የብልጽግናው ሰራዊት በፋኖ ብርቱ ምጥ ማስተናገዱን ተከትሎ የትምህርት ቤት የጥበቃ ሰራተኛን ጨምሮ አምስት ያልታጠቁ ንጹሐንን በግፍ በመግደል በአማራ ህዝብ ላይ ያለውን ጥላቻ አሳይቷል ሲል የአጼ ቴዎድሮስ 109ኛ ኮር የህዝብ ግንኙነት ክፍል አስታውቋል። የህዝብ ግንኙነት ክፍሉ አክሎም የብልጽግናው ሰራዊት መሽጎበት ከነበረው ከቡሬ ከተማ ከሌሊቱ 9 ሰዓት በመነሳት ከከተማዋ በቅርብ ርቀት ድንቡል የምትባል ቀበሌ መግባቱን ገልጾ በአካባቢው ፋኖ አለመኖሩን ተከትሎ በንጹሐን ላይ ግድያ መፈጸሙን አስታውቋል። የብልጽግናው ሰራዊት በፈጸመው አሰቃቂ ግድያ ከአምስቱ በተጨማሪም ሌሎች ቁጥራቸው ያልታወቁ አርሶ አደሮችም ታፍነው መወሰዳቸው ታውቋል። ከተገደሉት አምስት ንጹሐን መካከል ሁለቱ ወንድማማቾች እንደሚገኙበት የገለጸው የኮሩ ቃል አቀባይ ቡሬ ላይ የፈጸመውን የንጹሐን ግድያ ከቀናት በፊት በተመሳሳይ ምስራቅ ጎጃም የትኖራ ላይ እንደፈጸመው አክሎ ገልጿል። በቋራ እየሆነ ያለው ምንድን ነው? በነዳጅ ንግድና ሌሎች የኮንትሮባንድ ስራዎች የተሰማራው የብልጽግናው ሰራዊት ዛሬም በሱዳን ኮሪደር የአርሶ አደሮችን ሀብት ንብረት እየዘረፈ ነው ተባለም። በመተማ የሱዳን ድንበር አካባቢና በቋራ የተለያዩ አካባቢዎች በርካታ አርሶ አደሮችም ትጥቃቸውን እንደተጠቀሙ ተገልጸዋል። የጣና ቴሌቪዥን ምንጮች ለዝግጅት ክፍላችን እንዳስታወቁት በደልጊ ድኩል አርባና ሌሎች አካባቢዎች ከስልሳ በላይ አርሶ አደሮች በብልጽግናው ሰራዊት ትጥቃቸውን እንደ እንደተጠቀሙ የተገለጸ ሲሆን ትጥቅ የሌላቸው አርሶ አደሮችም ታፍሰው እንደተወሰዱ ተናግረዋል። ከብልጽግናው ሰራዊት በተጨማሪም በመተማና አካባቢው ታጥቆ የሚንቀሳቀሰው የቅማን ታጣቂ ቡድንም በተመሳሳይ ከወራት በፊት በርካታ ሾፌሮችና ሌሎች መንገደኞችም በአሰቃ ጥያቄውን የቀሩትን አግተው መውሰዳቸውን በተደጋጋሚ መዘገባችን ይታወሳል። ይህ ጽንፈኛ ቡድን ከህወሓት ታጣቂና በኮንትሮባንድ ከተሰማራው ከብልጽግናው ሰራዊት አዛዦች ትዕዛዝ እየተቀበለ በንጹሐን ላይ የሚያደርሰውን ግፍ አጠናክሮ መቀጠሉ ታውቋል። ከሰሞኑ በዚሁ ቀጠና እየወጡ ያሉ መረጃዎች እንደሚያመላክቱት ታጣቂዎቹ ከአገዛዙ ሰራዊት ጋር ጥምረት በመፍጠር የወንጀል ድርጊታቸውን እንደቀጠሉበት ተገልጿል። የጣና ቴሌቪዥን ምንጮች እንደገለጹት ከሶስት ቀን በፊት ፋኖ ፎርገና ላይ ህግ ለማስከበር ሲገባ እጃቸውን ለፋኖ የጽንፈኛው ቅማንት ታጣቂ አባላት በሰጡት ምስክርነት የመከላከያ አዛዦቹ ጽንፈኛውን ለመዋጋት ተባበሩን በማለት የቡድን መሳሪያዎችን ጨምረው በመቶ ሺዎች የሚቆጠሩ ተተኳሾችን ሰጥተውናል ሲሉ የስርዓቱን ወታደሮችና የታጣቂውን ግንኙነት መረጃ ተናግረዋል። በዚህም 17 ብሬን መትረጊስ አራት ስናይፐሮችና በርካታ ተተኳሾች የብልጽግናው መከላከያ አዛዦች ለቡድኑ እንዳከፋፍለ የገለጹት ታጣቂዎቹ እስካሁን በአካባቢው ይፈጸሙ የነበሩት የወንጀል ድርጊቶች በመከላከያ አዛዦች ትብብር ስለመሆኑም አጋልጠዋል። የብልጽግናው ሰራዊት ደልጊ ላይ በሌሊት የአርሶ አደሮችን መሳሪያ መዝረፉን ተከትሎ ፋኖ ወደ ቀጠናው በመግባት እርምጃ የወሰደበት ሲሆን የአገዛዙ ሰራዊቱን ተመልሶ ወደ ድኩል አርባ መግባቱን የጣና ቴሌቪዥን ምንጮች ገልጸዋል። ምንጮቻችን አክለውን ፋኖ ግርበግር ተከታትሎ ጥቃቱን አጠናክሎ መቀጠሉን ገልጸው የብልጽግናው ሰራዊት ድኩል አርባ ላይ ገብቶ የመሸገ ቢሆንም አሁንም ፋኖ ከባ ውስጥ አስገብቶ ጉዳት እንዳደረሰበት ተናግረዋል። በሌላ የግንባር መረጃ የአማራ ፋኖ ቢሮ ኃይል ደጃዝማች በላይ ዘለቀዝ በሌሊት ለአፈና በወጣ የብልጽግናው ሰራዊት ላይ በወሰደው እርምጃ ወታደራዊና ቆሳዊ ጉዳት አድርሶበታል። በዙ የሜጀር ጄኔራል ቫንታባት አንደኛ ኮር ጉና ክፍለ ጦር ስቴዲንሳ ብርጌድ ከመካነ እየሱስ ከተማ በመነሳት ወደ ለዋየ ዘልቆ በመግባት በፋኖ ላይ አፈና ለመፈጸም የሞከረውን የብልጽግናውን ሰራዊት በጸረ ማጥቃት ከባድ ምት አድርሶበታል። ምንጮቻችን ለጣቢያችን በላኩት መረጃ ለዋየ ላይ የፋኖ አባላት ጭምር መስዋዕትነት የከፈሉበት ከባድ ትንቅንቅ መደረጉን ተናግረዋል። ከሌሊቱ አስር ሰዓት እስከ ንጋቱ ሁለት ሰዓት በተደረገው ትንቅንቅ ቁጥራቸው በውል ያልታወቁ የብልጽግናው ሰራዊት ሙትና ቆስለኛ ሲሆን ሲሆኑ ቀሪው ደግሞ ወደ መጣበት እንዲመለስ ተደርጓል ብለዋል። የንጹዋን እገታና ግድያ አገረሸም። የብልጽግናው ስርዓት በአማራ ሕዝብ ላይ ከከፈተ የዘር ማጥፋት ጦርነት ጋር በተያዘ በክልሉ የተንሰራፋው ዝርፊያ እገታና ግድያ ሰሞኑን በከፋ መልኩ መቀጠሉን ተበዳዮች ለጣና ቴሌቪዥን ገለጹ። ትናንት በባህር ዳር ከተማ ዘንዘልማ ቀበሌ ኗሪ የሆኑ የካንሰር ህመምተኛ ማንነታቸው ባልታወቀ የታጠቁ ኃይሎች ታግተው ተወስደዋል። ሰሞኑን በተመሳሳይ በወረታ ከተማ አንድ ህጻን ታግቶ ተወስዶ 1.5 ሚሊዮን ብር ለማስለቀቂያ ወይም ራንሰም ተጠይቆበት ቤተሰቡ የተጠየቁትን ማስለቀቂያ ገንዘብ መክፈል ባለመቻላቸው ህጻኑ በአሰቃቂ ሁኔታ ተገድሎ መገኘቱ ይታወሳል። ዛሬ በባህር ዳር ከተማ ታግተው የተወሰዱት የካንሰር ታማሚዋ ወይዘሮ አብዮት ፈለቀ ከሌሊቱ 6 ሰዓት ተኩል ላይ በመኖሪያ ቤታቸው ታፍነው የተወሰዱ ሲሆን እገታው ምክንያት ደግሞ ገንዘብ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። መንግስት በክልሉ ጦርነት ከከፈተበት ጊዜ ጀምሮ የህዝብ ህይወት ተመሰቃቅሏል፣ የሚሉት አስተያየት ሰጪዎች የክልሉ መንግስት መቀመጫ በሆነችው ባህር ዳርና በትልልቅ ከተሞች የሚፈጸመው ወንጀል የበዛ ነው። በተለይም የኮማንድ ፖስቱ አባላት በሚገኙባቸው ከተሞች የሚፈጸመው ግታና ወንጀል የከፋ መሆኑን ስንመለከት በህዝብ ላይ የሚፈጸመው ግፍ በመንግስት ትብብር የተፈጸመ ነው እንድንል ያስገድደናል ብለዋል። በቅርቡ ደሴ ከተማ ላይ አንዲት የኮሌጅ ተማሪ ተገድላ መገኘቱ አይዘነጋም። ይህን ወንጀል የፈጸመው ግለሰብ በቁጥጥር ስር ቢውልም ወንጀሉ የተፈጸመው የደቡብ ወሎ ኮማንድ ፖስት በሚገኝበት በቅርብ ርቀት መሆኑን ለተመለከተ ወንጀሉ እንዲፈጸም ሽፋን በመስጠት የብልጽግናው መሪዎች ተባባሪ ሆነዋል ሲሉ የአካባቢው ነዋሪዎች ገልጸዋል። ትናንት በባህር ዳር ከተማ የተፈጸመውን የወይዘሮ አብዮት ፈለቀ እገታም በተመሳሳይ የክልሉ ርዕሰ መስተዳደር ቢሮ የባህር ዳር ዩኒቨርሲቲ ግብርና ካምፓስ የሚገኝበትና አጠቃላይ አካባቢው በከፍተኛ የብልጽግና የጸጥታ መዋቅር ክትትል ውስጥ የሚገኝ መሆኑ ይታወቃል። በዚህ ሁኔታ ውስጥ የካንሰር ህመምተኛዋ ግለሰብ መታገታቸውን የተመለከቱ አስተያየት ሰጪዎች አጋቹና የመንግስት መዋቅር እየተናበቡ ስለሚሰሩ ነው ብለዋል። ከባህር ዳር ከተማ የተፈጸመው ይህ የእገታ ዜና ዘንዘለም አዲሱ ምሬት ሰሳ በረት አካባቢ የሚገኘውን የታጋቿ መኖሪያ ቤት በር ገንጥለው በገቡ ኃይሎች ታፍነው ወዳልታወቀ ስፍራ የተወሰዱ ሲሆን የአይነ ማኞች ለጣቢያችን እንዳስታወቁት በሀገር ውስጥ በቂ ሕክምና በማይገኝለት የካንሰር ህመም የተጠቃችና በጊዜያዊ የሕክምና እርዳታ ላይ የምትገኝናት በወንጀለኞች ታግታ በመወሰዷ በአካባቢው ድንጋጤም ፈጥሯል ብለዋል። ከዚህ በፊት ልጅሽ ዲያስፖራ ነው ለፋኖ እርዳታ ማድረግ አለበት እያሉ በተደጋጋሚ ይደውሎ የነበሩ ኃይሎች መኖራቸውን የገለጹት የመረጃ ምንጮች፣ ሆኖም ግለሰቧን አፍ ነው የወሰዱት፣ በፋኖ ስም የሚንቀሳቀሱና ፋኖ ያልሆኑ የታጠቁ ኃይሎች እንደሚሆኑ ተናግረዋል። ምክንያታቸውን ሲገልጹም ሁሉም እገታዎች የሚፈጸሙት በፋኖ ስም ነው፣ ነገር ግን አንድም ጊዜ የፋኖ ታጋዮች በዚህ ተራና ወራዳ ወንጀል ሊሳተፉ እንደማይችሉ እናውቃለን። አጋቾቹ ራሳቸውን ፋኖ እያሉ የሚጠሩ ግን ደግሞ በክልሉ ከፍተኛ ባለስልጣናት በተለይም በባህር ዳር ከተማ ከንቲቫ የሚመሩ መርጦ አፋኞች ናቸው በማለት ተናግረዋል። የጉዳዩን አስከፊነት ለጣና ቴሌቪዥን የተናገሩ ምንጮቻችን ከዚህ በፊት በጎንደር ጠቅላይ ግዛት ከአለምሳጋ እስከ ዘንዘለማ ከአዲስ ዘመን እስከ ማክሰንጌስ ጸዳና እንዲሁም በመተማ የተለያዩ አካባቢዎች በህዝብ ላይ ዝርፊያና እገታ ይፈጽሙ የነበሩ በርካታ የታጠቁ ኃይሎች ላይ ፋኖ የተቀናጀ እርምጃ መውሰዱን ተከትሎ ለብልጽግናው አገዛዝ እጅ የሰጡ ቢሆንም አሁንም በአንዳንድ ስፍራዎች የንጹዋን እገታና ግድያ በአዲስ መልክ እየተቀሰቀሰ ነው ሲሉ ተናግረዋል። የብልጽግናውን ገመና ያጋለጠው የወለጋው ጥቃት የብልጽግናው ስርዓት በኦሮሚያ ክልል ምስራቅ አሩሴ ዞን የፈጸመው ሃይማኖት ተኮር ጥቃት ከፍተኛ ውግዘት አስከትሎበታል። ይህን ውግዘት ተከትሎም በራሳቸው በብልጽግናው ሊቀመንበር የተደራጀ አጣሪ ኮሚቴ የሚባል ቡድን ልከው ከዞኑ ባለስልጣናትና ከአባ ገዳዎች ጋር ተወያይቶ በመመለስ ጥቃቱ ሃይማኖት ተኮር አይደለም የሚል መግለጫ መስጠቱ ይታወሳል። በተለይም አጣሪ ኮሚቴ የሚባለው ቡድን ያቀረበው ሪፖርት ድርጊቱን የበለጠ ያከፋው መሆኑን ተከትሎ ብልጽግና አዲስ የትኩረት ማስቀየሻ አጀንዳ ይዞ ቀርቧል። የአጀንዳ ማስቀየሻ አቅዱ ደግሞ ጀግናው መከላከያ ሰራዊታችን በሸኔ ላይ የተጠናከረ እርምጃ ከፍቶ ድል ተቀዳጀ የሚል የሐሰት መረጃን ለህዝብ ማድረስን ነው። ብልጽግናው በራሱ ሚዲያው ሸኔ ላይ የተጠናከረ ውጊያ ከፍቶ ድል ማድረጉን ይግለጽ እንጂ ለጣና ቴሌቪዥን የደረሰው መረጃ የሚያሳየው ግን የብልጽግናው ሰራዊትና የኦነግ ሸኔ ጦር በቅንጅት በምስራቅ ወለጋ ዞን የሚኖሩ በአማራ ተወላጆች ላይ የተቀናጀ ግፍ እየፈጸሙ መሆኑን ነው። ሁለቱም ኃይሎች በቅንጅት አማራን ኢላማ ያደረገ ጥቃት ከፍተው በርካቶችን ማሳደዳቸውና መግደላቸውን ምንጮቻችን አረጋግጠዋል። በምስራቅ ዞን ጊዳ አያና ወረዳ ከትናንት ጀምሮ አዲስ ጥቃት መከፈቱን የገለጹት ምንጮቻችን በዚህም በርካታ ነዋሪዎች መፈናቀላቸው ታውቋል። ጊዳ አያና ወረዳ ድሬ ጉዳ ቀበሌ ላይ ከሰባት በላይ ንጹሃን መገደላቸውን የገለጹት የአይን ማኞች ቁጥራቸው ያልታወቀ ነዋሪዎች ታፍነው ስለመወሰዳቸውም ተናግረዋል። በአካባቢው የኦነግ ሸኔ ቡድንና በሌተናል ኮሎኔል አይሸሹም በዚህ የሚመራው የብልጽግና መከላከያ እንደሚገኝ የጠቀሱት የመረጃ ምንጮቻችን በንጹሐን ላይ የተቀናጀ ጥቃት የተከፈተውም በእነዚህ ኃይሎች እንደሆነ ይናገራሉ። ከወራት በፊት በወረዳው የሚገኙ ንጹሐን አርሶ አደሮች በኦሮሚያ ልዩ ኃይልና በብልጽግናው መከላከያ የግል ትጥቃቸውን እየተቀሙ እንደሆነ መዘገባችን ይታወሳል። አሁን ላይ በወረዳው የተለያዩ ቀበሌዎች የሸኔ ቡድን እየገባ አርሶ አደሮችን እየዘረፈ መሆኑን የተገለጸ ሲሆን ትናንትና ዛሬ ከምንጊዜውም የተለየ በንጹሐን ላይ ያነጣጠረ ተኩስ ተከፍቶ እንደነበር ገልጸው፣ በአካባቢው የሚንቀሳቀሰው የብልጽግናው መከላከያ ኃይል ንጹሐንን ከመጠበቅ ይልቅ ለኦነግ ሸኔ ሰራዊት ስልታዊና ታክቲካዊ ድጋፍን ያደርግለት እንደነበር ተናግረዋል። በተያዘ ዜና በሰሜን ሸዋ ዞን ደራ ወረዳ የኦነግ ሸኔ ታጣቂዎች ንጹሐንን በማስፈራራትና በማገት ገንዘብ እየተቀበለ እንደሚገኝ ተገልጸዋል። የጣና ቴሌቪዥን የመረጃ ምንጮች ለዝግጅት ክፍላችን በላኩት መረጃ እንደገለጹት በአካባቢው የሚንቀሳቀሰው የኦነግ ሸኔ ታጣቂ መንገደኞችን እያስፈራራ ገንዘብ እየተቀበለ መሆኑን ገልጸው፣ በወረዳው የተለያዩ ቀበሌዎች በመግባት የበርካታ ንጹሐን ሀብትና ንብረት እየዘረፈ መሆኑንም ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የህዳር 6 ቀን 2018 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።